እውነትም አስመሳይ እውነትም አስመሳይ። እንዶ ምን አለበት ፈረንጁ ማጣበቁ ተግባራዊ ባደረከው እውነት ከግድግዳው ባጣበቅካት ማለት ነው። ጉድ እኮ ነው። ትናንትና እንግዲህ አብርሃም ምን ያክል እንደሚወዳትና እንደማይወዳት በጓደኞቹ ፈተሸችው ፈተነችው፣ ነው ፈተሸች ፈተነችው እንጂ ታዲያ፣ እንደዚህ እያተከራከረልሽ ሴት ልጅ በዚህ ልክ ምናምን ምናምን ብሎ ሲቀባጠርልሽ ንቀት መሆኑ ነው። ታዲያ አይላቪው አብርሃም ያላልሽው ማለት ነው። ጉድ እኮ ነው ቤተሰብ እውነቴን ነው የምላችሁን። ለመጀመሪያ ጊዜ ሰው አስፈቅዶ ሲሳደብ ማለት ነው። እዩና ፈረጁ እኮ የውስጣቸው ነው ያወጡባት ማለት ነው። ምን እንዳሏት ሰምታችኋል ቤተሰብ? ምን እንዳሏት አሰምታችኋል? የፈለግነው ብንናገርሽ ቂም አድርገሽ እንዳትይዥብን አሏት ማለት ነው። ምክንያቱም ሊለበልቧ ስለፈለጉ ማለት ነው። ውድ ተመልካቾች፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ በያላችሁበት ሰላማችሁ አለ አብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለሳራዴ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታረጉልኝና ና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላ ያክብሬልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እንዶችዬ ሰብስክራይብ አድርጉ ላይክም አድርጉ። እንግዲህ ወደ መጣሁበት ወደገደለው ስገባ ማለት ነው። አፌ ሁሉ ተሳሰረ። ስለ እነዚህ ልጆች ሳውራ አፌ ይተሳሰራል። እናንተ እናም ትላንትና የሜዳዋ አህያ እዩና ፈረጁ ይዛ እንግዲህ ለአብርሃም ፕራንክ አድርገዋለች ማለት ነው። ለምንድን ነው ፕራንክ ያደረገችው? ምናክል ለእሷ ክብር እንዳለው እና ለእሷ ምናክል እንደሚወዳት ከጓደኞቹ ምናክል ያስበልጣታል ወይስ እንዴት ነው የሚለውን ለመፈተን እውነት ለመፈተን ይመስላችኋል ቤተሰብ እውነት ለመፈጠር ረ አንቺስ ከፋ እናት፣ አንቺስ ከፋ ማለት ነው። ታዲያ ግን እኮ ያሰብሹ ተሳክቶልሻል እኮ ተከራከረልሽ። ምንም ቢሆን በዚህ ልክ ሴት ልጅን እንደዚህ ምናምን እሱ ልክ አብርሃም ለሴት ልጅ ክብር አለ እንዳልል ደግሞ ማለት አፌን ሞልቼ እንዳልል የሚያስገድደኝ ነገር አለ ማለት ነው። እናቃለን፣ ሴቶችን ታከብራለ ሆኖን ግን የሚጎድልህ ነገር አለ። አዎ ክብር የሚጀምረው እኮ ከትዳር ጋር ነው፣ ከሚስት ነው ክብር የሚጀምረው ማለት ነው። ከዛ እያለ ነው ለሌላው መከራከር ማለት ነው። ሚስትን እዚች ቀን ጥለው እንዴት ነው ለውሽማ በዚህ ልክ መከራከር ማለት ነው። እኛ እኮ አንተ እኮ ሴት አክባሪ ነህ እያልን ነበር፣ አሁን ላይ ግን ልንለህ አንችልም። የፈለገውን በዚህ ልክ ሴት ልጅ እንደዚህ መሆን የለባትም የሚለውን መልእክት ብታስተላልፍም ለሌሎቹ ስላስተላለፍክልን እናመሰግናለን። ነገር ግን አንተ እንደዚህ በኮንፊደንስ መናገር አትችልም ምክንያቱም ሚስትህን አስረግዘዛች ጥለ ከውሸማ ጋር እንደዚህ ምናምን ምናምን ከጓደኞች ጋር መከራከል እኔ እኮ በዚህ ልክ እራሱ ኮሮታ አንተ ያመጣሃቸው ውሽሞች ራሱ አንተ ያመጣሃቸው ውሽሞች እንደፈለጉ አፋቸው ሲከፍቱባት ራሱ አንድ ቀን እንዲህ ስትከራከር አላየውም ሼማ አይደል እንዴ ሼማ አይደለም ለሚስትህ እንደዛ አፍ ሲከፍቱባት አንድ ቀን ሳትከራከር፣ ያመጣሃቸው ጓደኞች እንደዛ በሷ ላይ አፍ ሲከፍቱባት አንድ ቀን ሳትከራከር፣ ውሽማህን አንተን እንትን ለማለት ያንተን የልብ ተራ ለማወቅ ፕራንክ ስታረግ በዚህ ልክ ትከራከራለህ። የአብርሃም አንተስ አንተ የከፋን አብርሃም ቶ አብርሃም አልኩኝ። አትወላቅበት ማለት ነው፣ አትወላቅበት ለውሽማህ በዚህ ልክ መከራከር ማለት ነው። ወደ ቤት ሄዱ። እናንተ አሁን ከራሳችሁ ጋር እነሱማ የልባቸው ነው ያወጡት ማለት ነው። የልባቸውን በደንብ አድርገው ፈረጆና እዩ፣ በደንብ አድርገው ነው የሰጧት ማለት ነው። እውነቴን ነው የምላቸው እኔ ለመጀመሪያ ጊዜ እሰድብሻለሁ ግን እንዳትቀየሚ ብለው አስፈቅደው ሲሳድበ የሰማት ፈረጆና እዩ ናቸው። ይመቻችሁ፣ እናቴ ይመቻችሁ። በቃ እናንተ ውስጣችሁ ላይ ያሰባችሁት ነገር በደንብ አርጋችሁ ነግራችኋታል። ነገር ግን ተግባራዊ ብታደረጉት ጥሩ ነበረ እንዲሁ ብታጣብቋት ጥርሷንም ማረግ ፍላት አለኩ ፈራጁ ለ ጥርሱ ነገር ይቅርና፣ ምን አለበት አጣብቃት አለው እንዳልክ እዛ ከተደገፈችው ግድግዳ ባጣበቃት ማለት ነው። አንቺ ዝሙታም፣ አንቺ ራቆታም ማለት ነው። ምን አስበሽ ነው የአብርሃም የልብ ትርታን ለማወቅ የፈለግሽው ማለት ነው እ የልብ ትርታው እኮ እንደዚህ ፕራንክ ባታረጊው እኮ በቃ አውቅሽዋል እኮ ለአንቺ እንዴት እንደሚንሰፈሰፍ አንቺን እንደሚፈልግሽ በቃ እሱ የሰማንያ ሚስቱን ትቶ ከሌላ ውሽማ መራገጥን እንደሚፈልግ እኮ በደንብ አውቅሸዋል። ምክንያቱም አቁመሽ ስትስሚው እኮ በዛን ሰዓት ለሚስቱ ክብር ቢኖረው ለትዳሩ ለቤቱ ክብር ቢኖረው ረባክሽን ቁ ባለትዳር ነኝ እንዲህ የተከበርኩ ሰው ነኝ ወደዛ ይልሽ ነበረ ሶ በዛን ሰዓት እኮ ተረድተሸዋል። ምንም ፕራንክ ማድረግ አይጠበቅብሽም አንቺ ምኑ ጉድ ነሽ ደግሞ? እኮ እኔን፣ አታውቂኝም በዚህ ልክ አፋችሁ መክፈትን። አረ እባክሽ አወቅንሽ እኮ። ይህ መልእክት እውነት ለመናገር ብዙ ማለት፣ ያልተረዳችሁ ያልተረዳችሁ አላችሁ። ይሄ ለፈረጁ እና ለዩ ያስተላለፈችው መልእክት ነው የመሰላችሁ አይደለም። ለኦዲየንሱ፣ እሷን ለሚሰድ ኦዲየንስ እና እንዲሁም ደግሞ ለቲክታከሮች ወይም ለዩቱበሮች ለኛ ነው። በዚህ ልክ አፋችሁ እንድትከፍቷ አልፈልግም እኔ የትም አናውቅ። አወቅንሽ እኮ አወቅንሻ እንጀራ ቆታ ማለት ነው። ክብርሽን የጣልሽ ሴት መሆንሽን አወቅንሽ እኮ። ከዚህ በላይ ማወቅ አይጠበቅብንም። ያንቺ ባክግራውንድን ማጥናትን ማወቅም አይጠበቅብንም ማለት ነው። ምክንያቱም እዚህ ሶሻል ሚዲያ ላይ በዩቲዩብ ሰፈር የምታሳይን ተግባርሽን በደንብ ጠንቅቀን አወቅንሽ እኮ ጠንቅቀን አወቅንሽ። አወቅሽ ምን አክል ባለቂ ለሴት ልጅ ማለት ለክብርሽ የማትጨነቂ ወራዳ መሆንሽን አወቅን እኮ። ከዚህ በላይ ማወቅ አይጠበቅብንም፣ ገባሽ? ከዚህ በላይ መሄድ አይጠበቅብንም ማለት ነው። እኛ የአንቺ ባግራውንድ የአንቺ በስተጀርባ ያለውን ምን አገባን እኛ ከካሜራ በስተጀርባ ያለውን ማለት ነው። እዚህ ጋር በካሜራ ላይ የምታሳይን ነገር ነው። ኬት ታቆኛላችሁ አወቅንሽ ባለጌ ስድ መሆንሽን ማለት ነው በባለትዳር ወንድ ላይ የምትጠመጠቢ መሆንሽን አየንሽ እኮ። ነገር ግን ቦታ የሚሰጣችሁ ሴት አላገኛችሁም። ሩታ ዛሬ ሳቋ ተመልሶ ዘና ፈታ እያለች ትገኛለች ማለት ነው። እናንተ ደግሞ እየባለጋችሁ እየተንዘባዘባችሁ ትገኛላችሁ ማለት ነው። በዚህ አጋጣሚ ግን ጋሽ ያልቅበት፣ እውነቴን ነው የምልህ የሚመክር ዘመድ አስማድ ጓደኛ ቢጤ የለህም። ለነገሩ ጓደኞች በሙሉ አንተ መሳዮች ናቸው። ነገር ግን ከዚች ዘልዛላ እና ከዚች ዋል ከሆነች ሴት የሚለቀቅ የለም። እኔ ኮ ዩቱብ ማታ ገብቼ ሳይ የእውነት በጣም ነው የተገረምኩት ማለት ነው። ሀያ አራት ሰዓት ሞልቶት ማለት ነው፣ ሀያ አራት ሰዓት አንድ ቀን ማለት ነው፣ ሞልቶት አንድ መቶ ስልሳ ስድስት ቪው ነበረ። ዛሬ አንድ መቶ ሰባ አንድ ነው፣ ምናምን ገባ ማለት ነው። ላይኩ ታይቶ የማይታወቅ አስር ሺ ማለት ነው፣ ታይቶ የማይታወቅ አስር ሺ። የሩታስ ገብቼ ሳየው ማታ አራት ሰዓት ሆኖታል ከለቀቀች ፕራንኳ አንድ መቶ ስልሳ ስድስት አስራ ሰባት ሺ ላይክ በአራት ሰዓት ማለት ነው። ዛሬ ስገብቼ ሳየው ማሻላ ተባረከላ፣ ሁለት መቶ ሀያ ምናምን ቪው ሀያ ሁለት ሺህ ላይክ። አያችሁ አይደለ? እንዲህ ነው የሰው መውደድ ማለት ነው። እንዲሁ የሰው መውደድ ይስጣችሁ። አረሩ ታዬ፣ ከዚህም በላይ የሰው መውደድ ይስጥሽ፣ የኔ ጀግና፣ የኔ አንበሳ ማለት ነው፣ የኔ ኩሩ ማለት ነው። ጀግና ስትሉኝ ስታበረታቱኝ ደስ ይለኛል። አዎ ጀግና ነሽ፣ የጀግና ሴት የአንበሳ ሴት ተግባር ነው እያሳየሽ ነው ያለሽው ማለት ነው። እውነቴን ነው አንድ ባሌ ተዋት ሴት ጠንካራ የሆነች ሴት ማለት ነው የምታሳይን ተግባር ነው እያሳየሽ ነው ያለሽው። ታዲያ ለምንድን ነው ጀግና የማንልሽ ማለት ነው? ጠንካራ ሴት ነሽ፣ ጀግና ሴት ነሽ። ብዙ ሴቶች በሩታ ተማሩ። የእውነቴን ነው ምላችሁ በሩታ ብዙ ነገር መማረት ትችላላችሁ። ጥንካሬ ትላንትና ራሱ የተናገረችው ንግግር ራሱ ምናልባት ያላገባችሁ ለወደፊት ትዳር ለመያዝ ያማራችሁ፣ ትዳር ለመያዝ የፈለጋችሁ ከእሷ ትምህርት መውሰድ አለባችሁ። አንዳንድ ጊዜ እኛ ሴቶች ከቤተሰባችን ይልቅ የትዳር አጋራችን የምንመርጥበት ጊዜ አለ ማለት ነው ገባችሁ የመረጣችሁት የትዳር አጋር የሆነ ሰዓት አላ አይደለ የሆነ ሰይጣ ሽው ሲልበት ይተዋቸዋል ቤተሰብ ግን መቼም ቢሆን እንደማይተው ትላንትና ተናግራለች ማለት ነው ያ ማለት ምንድን ነው ቤተሰብን ትታችሁ በምንም ተአምር የትዳር አጋር መምረጥ እንደሌለባችሁ ማለት ነው ስለዚህ ብዙ ነገር እኮ ተምረናል ባንቺ ማለት ነው እና ከጀግናም በላይ ጀግናንሽ እናም አንተ ጋሽ ያልቅበት እባክህ ተመለስ። ከዚች ዋልጌ ከዚች ራቆታም ሴት ተላቀ። ይቅርታ ጠይቃትና፣ ከሩታ የሩታ ቤተሰቦች ያው እናቃለን። በስራችሁ ነው የምለው፣ በስራችሁ ማለት ነው፣ የምሰሩት ማለት ነው። እስከምትወድ ድረስ ከእሷ ጋር ቪዲዮ ሰርተ አንተን ብታድግ እሷ ልታድግ አለልህም። እኔ እሷ ቶ ሩታ ቶ እሷ የራሷ እኮ በጣም የምትወደድ ስማርት የሆነች ልጅ ናት። ብዙ ችሎታ ያላት ማለት ነው ከብዙ ማለት ኢትዮጵያ አሉ ከሚባሉ አርቲስቶች የምትመደብ ናት። ችሎታዋን ደግሞ በተግባር እያሳየች ያለችው ማለት ነው። እናን ጋሽ ያልቅበት እዬ ሳይረፍድብ፣ አዎ ሳይረፍድብ፣ ኦዲየንሶችህንም ይቅርታ ጠይቀ፣ ሩታንም ይቅርታ ጠይቀ፣ ከሩታ ጋር ዘና ፈታ እያልክ ቪዲዮ ብትሰራ ይሻልሃል። ከዚች እውነት ነው እንሽላሊት ማለት ነው፣ ከዚች ዋልጌ፣ ከዚች ራቆታ፣ ከዚች ዝሙታ ተላቀ፣ ወደ ትዳር አጋር፣ ወደ ልጅህናት ብትጠጋ ይሻላል ብዬ ነው ማስበው። ሰላማችሁ አለ።